ሴንቴንስ ይባል ኢትስ ኤ ፕሪፖዚሽን ሊንክስ ናውን ፕሮናውን ፍሬዝ ቱ አዘር ወርድስ ኢን ኤ ሴንቴንስ። በንግራችን ውስጥ ንግራችን ሳይቆራረጥ ለረጅም ሰዓት እንድናወራ ከሚያግዙን የቃል ክፍሎች ውስጥ አንዱ ናቸው፣ እነዚህ መስተዋድዶች ወይም ፕሪፖዚሽኖች ማለት ነው። ለምን ቢባል ስም ከስም ተውላጠ ስሞችን ከተውላጠ ስም ጋር ፕሮናውን ከፕሮናውን ፍሬዝ ሀረግ ሀረግ የማያያዝ ስራን ይሰራሉ ማለት ነው። እነዚህ ሶስት ፕሪፖዚሽኖች እናያቸው እንግዲህ። በዋናነት በአረፍተ ነገር ውስጥ ሲገቡ ነው ትርጉም ያላቸው ብለናል። ኦን ብቻውን ቆሞ ያው ኢምፕላይድ ሚኒንጉ ነው፣ ወይም ኦን ሲባል ያው ከላይ የሚለውን እንወስዳለን። ግን በራሱ ቆሞ ሚኒንግ ላያስተላልፍ ይችላል። ግን በአረፍተ ነገር ውስጥ ሲገባ ነው ሚኒንግ የሚኖረው። ኢት ኢዝ ኤ ሌተር ፎር ዩ። ኢት ኢዝ ኤ ሌተር ፎር ዩ። ዚስ ቡክ ኢዝ ኦን ዘ ቴብል። ዘይ ሜድ ቢፎር ላንች። እዚህ ጋር ፎር፣ ኦን፣ ቢፎር ፕሪፖዚሽን ናቸው። የመጀመሪያው ምሳሌ ቃል ከቃል የሁለተኛውም የሶስተኛውም ቃል ከሌላ ቃል ጋር ያገናኙ ናቸው። እዚህ ጋር ፎር የሚለውን ፕሪፖዝን ባይኖር ኖሮ ኢት ኢዝ ሌተር ዩ ማለት አልችልም። ኢት ኢዝ ሌተር ይህ ደብዳቤ ነው ላንተ የሚሰጥ ደብዳቤ ነው። ዚስ ቡክ ኢዝ ኦን ዘ ቴብል። ዘይ ሜይ ቢ ፎር ላንች ከምሳ በፊት እንደማለት ነው። እዚህ በጣም ቀለል ያሉ ፕሪፖዝኖች ናቸው ማለት ነው። ስለዚህ ቃልን ከቃል ያያይዛል ስንል ያው በዚህ መልኩ ነው በቀላል መንገድ ማለት ነው።

ቤት አቅጣጫ እንደበረረ በጣም ብዙ ፕሪፖስኖችን በመሃል በማስገባት ለመግለጽ ተሞክሯል። አያችሁ፣ ዋናው አረፍተ ነገር ማለት ነው ዘ ፕሌን ፍሊው አባፍ ዘ ክላውድ ወይም ደግሞ ዘ ፕሌን ፍሊው and finally david under it's a preposition It links noun, pronoun, phrase to other words in a sentence በንግራችን ውስጥ ንግራችን ሳይቆራረጥ ለረጅም ሰዓት እንድናወራ ከሚያግዙን የቃል ክፍሎች ውስጥ አንዱ ናቸው። እነዚህ መስተዋድዶች ወይም ፕሪፖዚሽኖች ማለት ነው። ለምን ቢባል ስም ከስም ተውላጠ ስሞችን ከተውላጠ ስም ጋር ፕሮናውን ከፕሮናውን ፍሬዝ ሀረግ ከሀረግ የማያያዝ ስራን ይሰራሉ ማለት ነው። እነዚህ ሶስት ፕሪፖዚሽኖች እናያቸው። እንግዲህ በዋናነት በአረፍተ ነገር ውስጥ ሲገቡ ነው ትርጉም ያላቸው ብለናል። ኦን ብቻውን ቆሞ ያው ኢምፕላይድ ሚኒንጉ ነው፣ ወይም ኦን ሲባል ያው ከላይ የሚለውን እንወስዳለን። ግን በራሱ ቆሞ ሚኒንግ ሊያስተላልፍ ይችላል፣ ግን በአረፍተ ነገር ውስጥ ሲገባ ነው ሚኒንግ የሚኖረው። ኢት ኢዝ ኤ ሌተር ፎር ዩ። ኢት ኢዝ ኤ ሌተር ፎር ዩ። ዚስ ቡክ ኢዝ ኦን ዘ ቴብል። ዘይ ሜድ ቢፎር ላንች። እዚህ ጋር ፎር፣ ኦን፣ ቢፎር ፕሪፖዚሽን ናቸው። የመጀመሪያው ምሳሌ ቃል ከቃል የሁለተኛውም የሶስተኛውም ቃል ከሌላ ቃል ጋር ያገናኙ ናቸው። እዚ ጋ ፎር የሚለውን ፕሪፖዚሽን ባይኖር ኖሮ ዩ ማለት አልችልም። አልችል ር ይህ ደብዳቤ ነው ላንተ የሚሰጥ ደብዳቤ ነው። ፎር ላንች ከምሳ በፊት እንደማለት ነው። እዚህ ጋር በጣም ቀላል ያሉ ፕሪፖርሽኖች ናቸው ማለት ነው። ስለዚህ ቃልን ከቃል ያያይዛል ስንል ያው በዚህ መልኩ ነው በቀላል መንገድ ማለት ነው። ኦኬ እዚህ ጋ አንድ ፓራግራፍ አለ ዘ ፕሌን

ለመግለጽ ተሞክሯል። አያችሁ፣ ዋናው አረፍተ ነገር ማለት ነው፣ ዘ ፕሌን ፍሊው አባቭ ዘ ክላውድ ወይም ደግሞ ዘ ፕሌን ፍሊው ኤንድ ፋይናሊ ዳይቪድ አንደር ሲባል፣ ኢትስ ኤ ፕሪፖዚሽን ሊንክስ ናውን ፕሮናውን ፍሬዝ ቱ አዘር ወርድስ ኢን ኤ ሴንተንስ። በንግራችን ውስጥ ንግራችን ሳይቆራረጥ ለረጅም ሰዓት እንድናወራ ከሚያግዙን የቃል ክፍሎች ውስጥ አንዱ ናቸው፣ እነዚህ መስተዋድዶች ወይም ፕሪፖዚሽኖች ማለት ነው። ለምን ቢባል ስም ከስም ተውላጥ ስሞችን ከተውላጠ ስም ጋር ፕሮናውን ከፕሮናውን ፍሬዝ ሐረግ ሐረግ የማያያዝ ስራን ይሰራሉ ማለት ነው። እነዚህ ሶስት ፕሪፖዚሽኖች እናያቸው እንግዲህ በዋናነት በአረፍተ ነገር ውስጥ ሲገቡ ነው ትርጉም ያላቸው ብለናል። ኦን ብቻውን ቆሞ ያው ኢምፕላይድ ሚኒንጉ ነው፣ ወይም ኦን ሲባል ያው ከላይ የሚለውን እንወስዳለን። ግን በራሱ ቆሞ ሚኒንግ ላያስተላልፍ ይችላል። ግን በአረፍተ ነገር ውስጥ ሲገባ ነው ሚኒንግ የሚኖረው። ኢት ኢዝ ኤ ሌተር ፎር ዩ። ኢት ኢዝ ኤ ሌተር ፎር ዩ። ዚስ ቡክ ኢዝ ኦን ዘ ቴብል። ዘይ ሜድ ቢፎር ላንች እዚህ ጋር ፎር ኦን ቢፎር ፕሪፖዝሽን ናቸው። የመጀመሪያው ምሳሌ ቃል ከቃል የሁለተኛውም የሶስተኛውም ቃል ከሌላ ቃል ጋር ያገናኙ ናቸው። እዚህ ጋር ፎር የሚለውን ፕሪፖዝሽን ባይኖር ኖሮ ኢት ኢዝ ኤ ሌተር ዩ ማለት አልችል። ኢት ኢዝ ኤ ሌተር ዩ፣ ደብዳቤ ነው ላንተ፣ የሚሰጥ ደብዳቤ ነው። ዚስ ቡክ ኢዝ ኦን ዘ ቴብል። ዜይ ሜይ ቢ ፎር ላንች ከምሳ በፊት እንደማለት ነው። እዚህ ጋር በጣም ቀለል ያሉ ፕሪፖዝሽኖች ናቸው ማለት ነው። ስለዚህ ቃልን ከቃል የያይዛል ስንል ያው በዚህ መልኩ ነው፣ በቀላል መንገድ ማለት ነው። ኦኬ እዚህ ጋር አንድ ፓራግራፍ አለ።